ሄሎ ሄሎ፣ መምህር ኔትወርክ። እግዚአብሔር ይመስገን ሰላም ነው፣ እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን ህልሞች አሉ፣ አንድ ሶስት የሚሆኑ ህልሞች እሱን ለመናገር ነው፣ ይቻላል? አንደኛው ህልም የኪዳነምሕረት ቀን ነውና ጸሎት አድርጌ ከባለቤቴ ጋር ጸሎት ገብተን ጸሎት አርጌ ሰግጄ ቀጥቅጬ ተጨረስን በኋላ ሳሎን ገባንና ቴሌቪዥን ከፍትን እኔ ትንሽ ሳሎን ላይ ገደም አልኩኝ። እዛ ገደም ብዬ እሱ እያየ እኔ ትንሽ እንቅልፍ ነገር ሸፍረር አረግኝና ከዛ በኋላ እንደዛ ብዬ ቀጥቅጬ በጣም ያስደነግጠኝ ኳያ ረገ ምናምን የሚያስደነግጠኝ ነገር ነበርና እሱን ሁሉ አስሬ ማለት ነው በቱዳነምረስ ምታስር እንደዚህ ያስደነግጠኝ ምናምን ብዬ ነው እጅ ሳሎን ገብቼ ትንሽ ሸቅረር ያደርገኝ እንቅልፍና ከዛ ምን ያህል ለመኝ፣ በዛን ሰዓት እንትን ሌባ ከቤታችን ገብቶ ይመስለኛል። ከቤታችን ገባና መጀመሪያ ከልጆች ክላስ ገብቶ በቃ የቁም ሳጥኑን የልብሱን ማስቀመጫ እየዘለዘለ የበታተነ ልብሱን፣ የሆነ ብር ነገር ይፈልጋል ሌባው ማለት ነው። ከዛ ሲያጣ ደግሞ ቀጥታ ወደኛ ምኝታ ክላስ ገባና እንደገና ደግሞ የእኛንም እንትን ማለት ጀመረ፣ ማለት ነው ልብሱን ሁሉ እየዘላዘለ ማየት ጀመረ። እዛ እንደዛ ካደረገ በኋላ ወደ ሳሎን ወዳለንበት ሊገባ ብሎ ከሳሎናችን ሳገባ ሳይደርስ የጸሎት ቤት አለን እዛች ላይ ሲደርስ ተመለሰ። ተመለሰና ሻወር ቤት ገብቶ የልብስ ማጠቢያ ማሽን አለ እሱን አሸሽቶ በዛ ውስጥ ተደበቀ ሂዶ ከዛ እንደዛ እያለ ተደብቆ ነቃሁና ስነቃ የእውነትን በዓይኔ ፈሶ ምናምን አገኘሁት። ባለቤቴ ቁጭ ብሎ እያየ ነው። ግን እኔ እንደዛ አደምኩ ማለት ነው። ይህንም ምን ይመስላል? በጣም ይገርማል። መልአከ ሞት ነበር የመጣው። ግደል ተብሎ የተላከ መንፈስም ሊሆን ይችላል። መልአከ ሞት ነው። ብቻ በአጠቃላይ እንደሌባ ሆኖ የመጣው እና ሳንቲም የሚበረብረው፣ ሳንቲም ያው ገንዘብ ልጆች ናቸው ብያለሁ። ሳንቲም ይፈልጋል። ግን ልጆቹ ሊያገኝ አልቻለም። ምናልባት በዛ ወቅት በዛ ከዛ አሁን ህልሙን ከማየትሽ በፊት ወይም ካየሽ በኋላ ህልም ቤታች ውስጥ በብዛት ህመም ታማችሁ ሊሆን ይችላል ብዬ አስባለሁ። የእውነት ማለት ነው ህመም አጋጥሟችሁ ሊሆን ይችላል። ህመም አለ። ምክንያቱም እንደዚህ አይነት ነገር ከታየ ሌባ ምናም ቤት ውስጥ በህልም ከመጣ ወይ በሽታ ነው ወይ ሞት ነው የሚሆነው እና ወደ ጸሎት ክፍል አካባቢ ሲመጣ ተመለሰ አልሽና፣ ከዛ ደግሞ ልብስ ማጠቢያ ማሽን አካባቢ ደግሞ ሄደ በዛ በኩል ተደበቀ አደለም? በዛ በኩል በቃ ልክ እንደ እውነት ሰው መስሎ ተደበቀና በላዩ ላይ እንዳይታይ የሆነ ነገር ደራረበበት። ንስሐ እንዳትገቢ ወይም ደግሞ ንስሐ ከገባሽ በኋላ የሚያስቸግርሽ ነገር አለ። ምናልባት በብዛት ንስሐ ከገቡ በኋላ ቀኑና ከካህን ከተቀበልሽ በኋላ የሚያደናቅፍ የሚያሰናክል እንደዚያ ነገሮች ያጋጥምሻል? ወይስ አልገባሽም ጭራሽ እንደዚያ ገብቻለሁ፣ ንስሐ ገብቻለሁ። ግን በትክክለኛ ቀኖናችን አልጨረስንም። መምህር አየሽ፣ ልብስ ማጠብ የሚያማሽን ማለት ልብስ ማጠብ እንደ ንስሐ የሚቆጠረው መታጠብ፣ ማለት ልብስ ማጽዳት ማለት ስጋን ማጽዳት ወይም ንስሐ መግባት ማለት ነው። እና ብዙ ጊዜ ንስሐ ከገቡ በኋላ ማያስጨርስ መንፈስ አለ። ሁል ጊዜ ትገባላችሁ። ራሱን ኃጢአቱን ንስሐ የገባችሁን በጥን ኃጢአት ያሰራል። ሁለተኛ ነገር፣ ንስሐ ገብታችሁ ከጨረሳችሁ በኋላ እንደገና መልሰው ደግሞ ሌላ የሰዓት ቆርቡ ሌላ ኃጢአት ያስጨምርባችኋል። ሌላ ቀኑና የሚያሰጥ ማለት ነው። በመሀል የሚያቋርጥም በስድብ በንዴት በምናምን ቀኑና የሚያስቆማል። እና በዛ ልብስ ማጠቢያ ቦታ አካባቢ ላይ መደበቁ የሚያሳየው ምንድን ነው? ማርከስ ነው። ቀስራው መንፈሱ እናንተን ማሸነፍ እነዚህ ሰዎች ማሸነፍ የምችለው የሚሰረቅ ምንም የለም፣ ልገለው የምችለው ምንም ነፍስ አላገኘሁም፣ ገንዘብም ምንም አላገኘሁም። ያለኝ አማራጭ ጸሎት ክፍል ስላለ እዚህ ቤት ውስጥ ሃይማኖታቸውን ማሰነካከልና ማበለሻሸት ምናምን ነው ብሎ ነው ያሰበው። እንግዲህ ይሄ መላከሙት ወይም ደግሞ ግደል የተባለ መንፈስ ይሆናል። አዎ ከዛ በኋላ በኮረና ታሜ በጣም እንትን ብሎብ ነበር። በጣም ቶብ ነበር እንዳለ ቤቶች ሁለት ልጆች አሉ። ባለቤት የምንም ታመን ያው ከኔ ላይ በጣም በርተት እንትን ብሎ በርትቶብ ነበር። ዘማሙ ሌላ የታመመ ሰው ነበረ። ሁላችሁ ቤት ሁላችን እንዳለ ከቤት ታመምን። አይሽ፣ ለዚህ ነው መጀመሪያ የሚጠይቁሽ። እርግጠኛ ነኝ ቤት ውስጥ ከዚህ ህልም በፊት ወይም ከዚህ ህልም በኋላ ህመም ይመጣል ብያልኩሽ። ለዛ ነው ቤት ውስጥ አስሶም ብሎ የሚሰረቅ ሲያጣ የሆነ ከተደበቀ መንፈሱ እርኩስ መንፈስ ያለበት ቦታ ላይ በሽታ አለ፣ ህመም አለ። በጣም ነው የሚሸቱት፣ በጣም ነው የሚጠነቡት። ከባህሪያቸው እንኳን ከዛ ጎን ለጎን ደግሞ ተፈጥሯቸው ማነው ተፈጥሮ እንኳን ባይሆን ከጸጋቸው ከተነጠቁ በኋላ መናፍስቶቹ ባሉበት ቦታ ላይ ተንኮል፣ ባህሪ፣ ክፋት፣ በሽታ፣ ዱካክ፣ ድብርት ይሄ ፍዝዜ ማለት ምናምን ነገሮች ይመጣሉ። አዳዲስ ባህሪዎች በልጆች ላይ ይታያል። እንደዚ አይነት ነገሩ ደግሞ ኮሮና በጣም መጥፎ በሽታ ነው፣ የመንፈሱ መሆኑ ማሳያ። ዞሮ ዞሮ እንደ ሌባ ሆኖ የመጣው የሞት መንፈስ ነበረ እግዚአብሔር አትርፏቸዋል ማለት ነው። በጣም እግዚአብሔር ይመስገን። ጣምሌላ ሁለተኛው ህልም ደግሞ የሆነች ፀይም ልጅ ትመስለኛለች። ልጇ ፀይም ናት፣ ቀጠን ብላ ረዘም ያለች ልጅ እና ሱቅ ላይ የልብስ መሸጫ ላይ ተገናኘ ነው። እና ቀለበቴ የቃል ክዳኔ የቀለበት እንደዚህ ልት ወጣ መካከል አካባቢ ለጋት ትንሽ ወደ ጫፍ መጣለች ልት ወጣ ማለት ነው የቃል ክዳኔ ቀለበት። እና ልጅቱ ያላየዋት መሰላት እና ያችን የቃል ክዳኔን ቀለበት እንደዚህ ልታወጣ ስትል ስትዛት አየዋት። አየዋትና ሳያት ወደ ወደ ውስጥ በደንብ አስገባችው። እንደገና ልታወጣው የፈለገችውን ሳያት ወደ ውስጥ ገፍታ አስገባችው። ከዛ እንዴ ለምንድ ነው ምናምን ስላተኝ ና ሊወድቅብሽ ነው ብዬ ነው ወደ ውስጥ ማስገባልሽ አለችኝ። እሷ ግን ልታወጣው ነው ያሰበች ቃል ክዳኑን ቀለበት ልትወስደው ልታወጣው ነበር ያሰበችው እና እዛ ጓደኛዋ ትመጣና ለእኔ በደንብ አርጋ ሰላም ትለኛለች። ጓደኛዋን አላቃትም ግን ለእኔ በደንብ አርጋ ሰላም ትለኛለች እየሳቀች። ለእሷ ግን ሰላም ሳትላት አኩርፋት ሄደች። እንግዲህ ለምን አንቺ እና አንቺ ትተዋወቃላችሁ፣ ጓደኞች ናችሁ፣ ለምን ሰላም አትባባሉ? እንዲሁም ለእኔ ለማታቀኝ እንደዚህ ሰላም አለችኝ። ለምን እንደዛ ሰላም አትባባሉ እምላታለሁ እና ናይ እሷ ዝም ብላ ሆነች፣ ልጅ ናት ምናምን ብላ ከኔ ጋር ነው በቃ ወደ ቀለበቷ ብቻ ነው ምንትን የምትለው። አሁን የሚወጣ ይሆን ምናምን እያልሽ ትጠብቀኛለች። ሰላም አልገባኝም። ጓደኛዋ ነች። አንቺን አጥብቃ ሰላም ያለችሽ ጓደኛዋ አጥብቃ ሰላም አለችኝ። ለእሷ ሰላም ሳትላች ቀለበት ልታወጣብኝ ያሰበችው ልጅ ልጇን ሰላም ሳትላት ለእሷ ናት። ጓደኛዋ ለእኔ አጥብቃ ሰላም አለችኝ አታቀኝም ልጅቷ ያች ጓደኛዋ፣ ያች ቀለበቱ ልታወጣ እዛ፣ ከእሷ ጋር ሰላም እኔ ጋር ሰላም ተባባልንና፣ እናንተና ሁለታችሁ ጓደኛሞች ናቸው አንድ አገር ልጆች ናቸው ተዋወቃላችሁ። ለምን እንዴት ሰላም አትባባሉ? ምስላት። አይ እሷ ዝምብላ ነው ትላና ሰለች፣ የኔ ቀለበት ልታወጣብኝ ያሰበችው በዛች ጓደኛዋ በጣም ትቀናባታለች። እና እንደዛ በቃ አትፈልጋትም፣ ሰላም አላትም ምናምን ትላለች። ያች ግን አታቀኝም። በደንብ አርጋ ሰላም አለች ለእኔ እየሳቀች ማለት ነው። እንደዚህ አይነት ህልም አየሁ። ደግሞ እኔም ብልሽ ምናልባት በትዳርሽ ውስጥ ትዳር አለሽ አለ። አዎ በትዳር ላይ ነው ያለው። በትዳርሽ ውስጥ ስለ ባለቤትሽ ስለ ትዳርሽ አንዳንድ የጎደለ ነገር ለጓደኞች ለቅርብ ጓደኛ አማከርሻት፣ ሴት አለች። አዎ በምህል በጣም የዋኔ፣ በጣም ነው ማማክራቸው። በጣም እኮ ያ ምንድን ነው ስታማክሪያቸው፣ እንዲህ አድርጊ፣ እስኪ እንደዚህ አድርጊ እያሉ የሚመክሩሽ ነገር አጠራጥሮሽ ያውቃል? ወይም ደግሞ ጥሩ አለ የሆነ እንዴት እንደዚህ ትለኛለች ያልሽበት ጊዜ አለ። ጓደኞችሽ እንዴእኔ ወይም ደግሞ እኔ ጥሩ መፍትሄ ስፈልግ እንዴት እንደዚህ ትለኛለች ያልሻችሁ ጓደኞችሽ አሉ። አዎ እንዲሁም ከዚህ አጋጣሚ በአንድ ሀይም ነበር የምንኖረው እንትን አውሮፓ ሀገር ነው። አንድ የስደተኛ ሀይም ነበር የምንኖረው ካምብ ማለት ነው። አጋጣሚ ቤታችንስ ልጅቱ እዛ እያለሁ በጣም ትቀናለች። የባለቤቴ ኤርትራዊ ነው፣ እኔ ኢትዮጵያዊ ነኝ። ትቀናበታለሽ በባለቤቴ አንቺ እኮ እድለኛ ነሽ፣ ኢትዮጵያዊ ሆነሽ ኤርትራዊ ያገባሽ እድለኛ ነሽ ምናምን ትለኝ ነበር ልጅቱ ማለት ነው። ለምን እንደዚህ አለችኝ እኔ የሰው አደለው እንዴ ምን አገር ልዩነት ነው እንጂ እኔ የሰው አደለው ምናምን የሚለው በውስጤ እንትናደረገው ነበር። ለምን እንደዚህ አለችኝ ብዬ ለጓደኞቿ እንደዚህ እኮ አለችኝ እንደዚህ ይባላል እንደ ምናምን ብዬ ነግራቸው ነበር። አየሽ፣ ይሄ ነው አሁን በዚህ በቀለበት በሱቅ ውስጥ ያየሹ ልብስ መሸጫ መደብር ውስጥ ያየሻት ሴትዮ ማለት በምናብ ያሳየሽ ማንደንሽ ማታውቂያትን ብትሆንም ግን በቀጥታ አሁን ከምትነግረኝ ጋር ተመሳሳይ ነው ለመሰለሽ ይሄን ያነሳሁት፣ ይህን ጥያቄ ጠይኩሽ። አምነሻቸው ስለ ትዳሮች ስትጠይቂያቸው ያልሆነ የሆነ ላንቺ ያሰቡ መስለው ፍቹ በቃ ምን ያደርግልሻል፣ ይሄማ የሚሉ ሴቶች አሉ። ግን በኋላ ደግሞ ስትነቂባቸው እንዴት እንደዚህ ትላል ስቲ አይ እኔ እኮ ከሆነ ከመሰለሽ ብዬ ሆ ችግር የለውም ብለው ደግሞ መለስ የሚሉ ልክ እንደ ቀለበቱ ልትወስዶ ብላ መልሳ ደግሞ ጥልቅ ብላ ያደረገችው ደግሞ ስትነቂባቸው ያደረጉት ሲስተም ይሆናል ብዬ ነው። በጣም መምራል። አሁን እንደዚህ ትክክል ነው አይሽ። ከዛ የመጣ የቡዳ መንፈስ አለ ማለት ነው። ባለቤትሽን አተኩሮ የሚመለከት ልትነጥቅሽ ያሰበች ባትሆንም ብትሆንም አላቅም። ይህንን በእሷ ውስጥ ሆኖ ግን ትዳርሽን ሊያፈርስ የነበረ ሊነጥቅሽ የነበረ መንፈስ እንዳለ ወይም አይነጥላ የአይነጥላ ምልክት ነው የሚሆነው። አይነጥላ ባትሆንም እንኳን ጓደኛዋ ደግሞ መታንችን አጥብቃ ሰላም ያለችሽ ምናልባት አርሴማ ወይም እመቤታችን ተመስላ ቢሆንም እንኳን አንቺን አጥብቃ ሰላም ብላ እንግዲህ፣ ጠንቋይ ቤት ማን ነው? ጎረቤታችንም እንደ ሁልጊዜ ስናገር ሰምተች ሊሆን ይችላል። መተት አደረገብኝ የምትዩው ሰው ቤትም የማርያም ስዕል አለ፣ እዚኛው ቤትም የማርያም ስዕል አለአለ አለ። ሁለቱም ቤት እግዚአብሔር ሆይ ሴትየዋ ግደልልኝ፣ ተበቀልልኝ ብትዩ አይገላትም፣ አይበቀልም። እግዚአብሔር እንደዚህ አይነት አምላክ አይደለም። የሁለታችንም አምላክ ነው። አንቺም አሁን ይቺ ሴትዮ በህልምሻ ይሻት ሴትዮ ጓደኛዋ ናት ግን ሰላም አላለቻትም። አንቺን ግን አጥብቃ ሰላም አለችሽ። ያ የሚያሳየው ምንድነው? ሳታቂውን ትሸወጅ የነበረውን ነገር አዘናጋችልሽ። በቃ ሴትዮዋን አዘናጋችልሽ ማለት ነው። ግን ጓደኛ ማለት ያ ማለት ለእሷም ለአንቺም ወዳጅ ሆኑ ማለት ነው። የትም የማታውቅሽ ሴትዮ ሰላም ካለችሽ አስቢው፣ ለአንቺም ወዳጅ ነች ማለት ነው። ጥሩ ሰው ናት ማለት ነው፣ በአንድ ቅዱስ የምትመሰለች። ስለዚህ ወደ ምን ልምጣልሽ መሰለሽ፣ አምነሻቸው ሚስጥርሽን ስታካፊያቸው። ቀለበት ማለት የትዳር ጉዳይ ነው ታውቂያለሽ ስታካፊያቸው ትዳሪ ሊፈርስ ነው ቀለበቱ ሊወልቅ ነበር አይደል ያልሽው ትዳሪ ሊፈርስ ነው እንደዚህ እንደዚህ አይነት ችግር አለብኝ ባሌ እንደዚህ ጸባይ ያለበት እኔም ደግሞ እንደዚህ አይነት ችግር አለብኝ ስትያቸው የማይሆን ምክር የመከሩሽ ሰዎች ከዛ በኋላ ደግሞ እንዴት እንደዚህ ትላለሽ ይላሉ ስትይ ደግሞ መልሰው እንደገና ደግሞ ጓደኛ ለመምሰል ደግሞ ጥረት የሚያደርጉ ሲሳካልሽ ብቻ የሚቀርቡ ሰዎች አሉ ስትቸገሪ የሚርቁ ሰዎች ማለት ነው እምነት ነው ትክክል ነው መምህር አለች ያ ነው ያሳየሽ በህልምሽ እንድትጠነቀቂ ነው እንዳትዘናጊ ማሳያ ነው ህልሙን ለምን አየሁት ከሆነ በዛን ጊዜ የገባ መንፈስ አለ ማለት ነው የምቀኛ መንፈስ እምነት ነው ትክክል ነው መምህር ይሄ የምትለው ሁሉ አለ በየጊዜው በወሬ ምስለውም ጠልቃ ገብተው በመሀከላችን ላይ የሚያወሩት ነገር አለ ትክክል ነው በማይመለከታቸው ገብተው ትዳር ውስጥ በማይመለከታቸው ይህ ሌላ ህልም ደግሞ የሆነች ቤተሰብ ናት፣ እንትን አመጣችልኝ በርበሬ፣ በርበሬ ያመጣችልኝና በእውነት ነው ያመጣችልኝ። በርበሬውም በእውነት ነው ያመጣችልኝ። በህልሜ ግን ምን አየሁኝ? በዛውን ቀን ባመጣችሁ ቀን ከዛ በርበሬ ውስጥ እባብ ሲወጣ አየሁኝ። ይሄ ነው ህልሙ። ደግሞ ሌላው ህልም በርበሬ ውስጥ በህልሜ እባብ ሲወጣ አየሁ። ምንሽ ናት ቅርብ ዘመዴ ናት። ቀረብ ያለች ያክስቴ ምናምን የምናምን ልጅ ናት። በርበሬ ነገር ነው በጣም መጥፎ ነው። ወሬ የሚያጣላ የሚያፋጅ ነገር ነው። በህልም የታወቀ ነው። በኢትዮጵያም በኤርትራም ቤትም ቦታ ብትሄጂ በርበሬ ጥሩ ትርጉም የለውም። ግን ማምጣቷ እሷ ማምጣቷ ነው የሚያስጠላው። ከዛ ውስጥ እባብ መውጣቱ ደግሞ በቤተሰባች ውስጥ የሚያፋጃችሁ ማን እንደሆነ የሚያሳየው በእባብ የተመሰለው ተንኮል ነው። እባብ ገላው በጣም ያምራል። ምላሱ መንታ ነው። ስለዚህ በሀሜት መልክ የመጣ የቤተሰብ ችግር ይኖራል። የውርስም የቤተሰብ ጉዳይ የስጋ ዘመድ ጉዳይ ምናምን መንታ ምላስ ያለው ወረኛ የሆነ ሀሜተኛ የሆነ ሰው ግን ከላይ እየሳቀ ልክ እንደ እባቡ የሚያምር ገላ ያለው እየሳቀ እንትን እያለ የሚሸረድድ ተንኮልና ነገር ይዞ የሚመጣ እስከ ማሳሰር እስከ መገዳደል እስከ መቀያየምና እስከ መራራቅ የሚያደርስ በጣም ከባድ የሆነ ነገር እንደሚመጣ ማሳያ ነው። ስለዚህ እንትጠነቀቂበት የሆነ ነገር ውስጥ እንዳትገቢ ሐሜት ውስጥ እንዳትገቢ የሆነ ወሬ እንኳን ከመጣ ይሁን እግዚአብሔር ይፍታው ብለሽ እለፊው ለማለት ነው። ህልም ብዙ ጊዜ ቅድመ ጥንቃቄ ማድረጊያ ነው። በርበሬውን አሁን ብንበላው ችግር አለ፣ ብንበላው ጸበል አድርጌበታለሁ፣ ግን ብንበላው ችግር አለው። ይሄኛው በህልም ያየሽውም ሳይሆን ይሄኛውን በርበሬ ጸበላ ከፍከፈሽበት ብቻ አይደለም፣ በስመ አብ ወልደ መንፈስ ቅዱስ ብለሽ ባርከሽም ምን በሽ መጠቀም ትችያለሽ፣ ግን ነገር የሚያመጣ ነው ሲባል እራሱ በርበሬው ሳይሆን በርበሬው ራሱ ውስጡ የሆነ መተት ይኖሯል። እንግዲህ ከበርበሬ ውስጥ እባብ ሲወጣ ካየሽ ለሆነ ነገር የተላከ ነገር ይሆናል። ችግር እንዲፈጠር ወደ ሆድ የሚገባ ነገር ብዙ ጊዜ መተት ነው። በእንጀራ እንጀራ ውሽኝ ተብሎ ወይም በርበሬ ሽሮ ስጪኝ ተብሎ በብዛት ሴቶች መተት የሚማተቱት በዚህ ነው። አስፈጨሁኝ በርበሬ አስፈጨሁኝ ወይም ሹራ አስፈጨሁኝ እንኪስቲ እንብላ ቅመሺ ተብሎ ከተፈጨው ላይ ወዲያው ከውስጥ ቤት እንደመጣች የምትሰጥ ከሆነች ችግር የለው። ይሄ መዋዋስ በማንኛውም ጉርብትና አለ። አስፈጨቻለሁ። ነገር ግን ዝም ብሎ በርበሬ ተሸክሞ አምጥቶ እንኪ ብሎ መስጠት ማለት ራሱ ለምሳሌ ደብተራ ወይም ጠንቋይ ይሄን ይሄን አምጡና ከዛ በእሱ ልድገምላችሁ ይላል። ያ ማለት ለድግምቱ የሚመቸውን እቃ አምጡ ነው የሚላቸው አሁንም ደግሞ በርበሬ ለድግምቱ የሚመቸውን ነገር አምጪ ብሏት አስደግም አምጠታም ሊሆን ስለሚችል ቅር ካለሽ ያው እህል ነው ብለሽ የህል ግፍ እንዳይሆንብኝ ብለሽ እንትን እንዳት እንጂ ቅር እንዳይለሽ እንጂ ማስወገድ ነው። ቅር እያለሽ አትብ ግን በስማ ወልዶን መንፈስ ቅዱስ ብዬ ስባርከው ይባርክልኛል የሚል ፍጹም እምነት ካለሽ ግን ባርከሽ ተጠቀሚበት ምንም ችግር የለውም። እንደዛ አድርጌ እሷ ባለችበት ቀን ንቅመሰው ንቅመሰው አለች የነበረች ዛውን ቀንና ነመሰው እስኪ በርበሬው ጣሙ ጥሩ ነው እንዴት ነው እስኪ ነመሰው ስትለኝ ግን እኔ ያን በርበሬ ፀበል አድርጌ ምናምን ነበረ እንትን ህልሙን እንደዛ በተቀምሰኖ ታደርነ በኋላ ነው የታየኝና ነመሰው ሽሽ በቃ ብዬ መተቱን ቀምሰሽው እንትን ፀበል አድርጌ ሰርቼ አብረን ቀመስ ነው ከዛን ቀን በኋላ ግን እኔ በርበሬ በጣም አስጠላኝ በጣም መብላት እስካሁን አጭ በርበሬውን ስትሰሩበት ፀበል አድርገሽ ነው የበላሽው ማለት ነው በወቅቱ አዎ ጸበል አረኩበት። እዛ ወጡ ላይ ተጨምሮ በርበሬውን ጸበል አረኩበትና፣ ነገር ነበር የመጣብሽ። ይዘሸዋል ማለት ነው። ጎሽ፣ እንኳንም እንደዛ አረግሽ። ጎበዝ። ግን በርበሬ አስጠላይ፣ በቃ አሁን ሳይ በርበሬውን በጣም አስጠላይ፣ መብላት አልችልም። ከዛ ቀን ጀምሬ በርበሬ አልበላም። አይ እንደዛ አይደለም፣ ኦልሬዲ አንድ ጊዜ ጸበል አርገሽበታል። ከዚህ በኋላ የአቡነ አረጋዊ ወይም የአቡነ ተክለ ሃይማኖት እምነት አርጊበት እዚህም ወደ የአቡነ ዘራ ብሩክም እምነት እንደዚህ ይደረጋል። ብዙ በምግብ ላይ መተት እንዳይደረግ እሳቸውንም ያደርጋሉና ያን እምነት አድርጊበት። በቃ ምንም ችግር የለውም፣ እምነት ነው። ከዛ ውጭ ሌላ ምንም አይሆንም። እህል ነው። በጣም ነው የማመሰግነው። ባለቤቴ የጣገቢያለህ፣ አንድ ህልም አለው ለመጠየቅ ፈልጓል። ሰላም ነው? እግዚአብሔር ይመስገን ሰላም ይቅርታ ጊዜው ለመቆጠብ ስራ ምንት ስለሆነ አንድ ሁለት ህል እና ሁለት ሁለት ናቸው ያለ እሱ እነሱ ጠራርግል ብቻ እ አንዴ ዋሌቴ በተደጋጋሚ ከኪሴ ይሰረቅና፣ አንድ ጊዜ ብሩ ወሰዱት። ሁለተኛ የመጨረሻ ያለምኩት ዋሌቴ ብሩ ወሰዱት እና ወሰዱት። ከዛ ከወሰዱት በኋላ የሆነ እናንተ ያቋቋመ ያቋቋመችበት ውለት አለ እንደዛ እሺ ጸሎት ንግባ። ሁላችንም እዚህ የእኔ መምህር ተስፋ ያቋቋሙት ብለን አልኳቸውና ገባን። ከዛ እንደ የሰረቀኝ ነበር አንተን የሰረቀው አልኩት፣ አልሰረኩም አለኝ። እና እሺ ንግባ ስለው ጸሎት ገባን፣ ጸሎት አደረግን፣ ጸሎት አደረግን ስንወጣ፣ እያቸዋሌ ወንድሜ መጥቶ ሰጠኝ። ወንድሜ ግን ብሩ ተውዞ ነበር። ደግሞ ከዛ በኋላ ደግሞ ያ ልጅ ራሱ መጥቶ ብሩ ሰጠኝ። ሌላ ምንም አላለኝ፣ ምንም አልተናገርኩም ማለት ነው። አንዷችን ናት። ሁለተኛ ደግሞ በኋላ በአጠቃላይ ልትመልስልኝ ብዬሽ ነው የቅርታ ስራ የሄድኩኝ ስለሆነ ሁለተኛ ደግሞ አንድ ጊዜ በጣም ጸሎት አርጌ ጸሎት ያደርጉባት ቦታ ተኛው። ከተኛው በኋላ ብዙም እንትን አላልኩም። በጣም ብዙ አተኛሁም እንደ ዘመመን ማለት ነው። ከዛ ተንቼ መስኮት ከፍቼው ነበር። በዛን ጊዜ ሙቀት ነበር፣ ሰው መረት ስለነበር መስኮት ተከፍቶ ነበር። የሆነች መናቃ ሴት አለች። ሁለት እግሯ ቀጠን ቀጠን ያሉ አንከስ አንከስ ያለች የምትሄድ ከእሷ ልክ የእሷን እግር ይመስለኛል እንደዚህ አድርጌ እያዝ ሳድርገው ትንሽ ጫፍ ብቻ እያዛረኩት እና በመስኮቱ ወጥቶ ሄደ። ጥቁር ናት ልጅቷ፣ ያው እኛ ቤታችን ትመጣለች እንደ ጓደኛችን ናት። በመስኮቱ ወጥቶ ሄደ በቃ። ከዛም በኋላ ይህን ነው፣ ቅድሜ ሌላ የለኝም ነው ና አይደለም። የሆነ ሴት ልጅ ናት የምናውቃት አለች፣ እኛ ጋር የምትመጣው ሁሌ። እሷ እግሯ ቀጠን፣ ሁለቱ እግሯ ቀጭን ናቸው። አንከስ አንከስ ያለ ነው የምትሄደው። የዛም ከተኛው በኋላ የእሷ እግር ይመስለኛል እንደዚህ ያርግ እያሳረጎ በእጄ በመስኮቱ ወጣ። የሆነ ጥቁር ነገር ነው፣ በመስኮቱ ወጣች። መስኮቱ ከፍተ ነው ነበር፣ የዛኔ ሰው ምረት ስለነበር በመስኮቱ ወጣች። በቀጭን የምታቃት ልጅ ነች ማለት ነው? አዎ እናቃታለን። ልጅቷ ግን እግሯ ልክ እንደ እግሯ አይነት ነው እግሯ ጋ ስለሆነ ልክ እንደ እሷ ነው። እንደዛ ነው ሁኔታ። እግሯ ቀጭን በእግሯ ነው እንጂ የለየሀት፣ በመልኳ የለየሀት አለየሀትም፣ በመልኳ በህልምህ ግን ስታስብ እንደ ጥቁር ነገር ይመስላል። እሷ ነች ብለህ ያሰ እሷ ብዬ ነው ያሰብኩት፣ እግሯን የእሷን እግር ቀጭን ስለሆኑ ሁለቱ እግሯ የእሷን ነገር መጨረሻ፣ እግሯ ቀጭን ነው። አዎ፣ አንድ ያመለጠ መተት አለ እንግዲህ። የሆነ የሚስጥር መተት ይሆናልና ጫፉን ልትይዘው ነበረ። ደስ የሚለው ነገር ምንድን ነው? መሄዱ ነው። በመስኮት መሄዱ ማምለጡ፣ በበር መሄዱ ማምለጡ ለውጥ የለውም። ግን ዋናው መንፈሱ አንተ ልትይዘው ስትል መሄዱ ነው። አምልጧል፣ ሄዷል። ግን ከአሁን በኋላ ተመልሶ እንዳይመጣ ደግሞ ማሰር አለብህ፣ መጸለይ አለብህ። መጀመሪያ ያየኸው ዋሌት ቦርሳህ ደግሞ ያንተ ሀቅ ነው። ያንተን ሀቅ ሊክዱ ያሰቡ ሰዎች ነበሩ። እንዴ ስራህ ላይ ስምህን ሊያጠፉ የሞከሩ ወይም ሀቅህን ሊያጠፉ የሆነ በኋላ ስለምናስታውሰው ምናምን ነው እንጂ ይኖራል። እና ብዙ ጊዜ ዋሊት ቦርሳ ማለት ያንተ ሀቅ ነው፣ ያንተ ቦርሳ ያንተ ሚስጥር ነው እና ያንተን የሆነውን ነገር ሊወስዱ የነበረውን ወይም ስራም ሊሆን ይችላል፣ እድልህ ሊሆን ይችላል ያንተ ቢዝነስ ያንተን ስራ ሊወስዱ ያሉ ሰዎች መልሶ ያንተ ስራ እድልህ ወደ ራስ መምጣቱን የሚያሳየው እና ይሄ ገንዘብ ወይም ይሄ ስራ የኔ ነው ብለህ የምታስበው ነገር ሰው ጋር መሄዱን የሚያሳየው ቦርሳ ዋሌት በሌላ ትርጉም ይተረጎማል ግን ሀቅ ነው ያንተ ሀቅ ያንተ እድል ማለት ነው እና ከዚያ አንጻር ነው መጠንቀቅ እንዳለብህም ማሳያ ነው። ወይም ደግሞ ሳታውቀው የተወሰደብህም ነገር ይኖራል። እድል ማዕረግም ሊሆን ይችላል። ስልጣን ሊሆን ይችላል። ወይ ደግሞ ብቻ ይሆን ነገር ከአንተ የተወሰደብህ ነገር ካለ ቼክ አድርግና ራስህን አጣረ ግን ይኖራል። ትምህርት መመለሱ አይቀርም። ትምህርት ጀምሬ እንደዚህ እንትን የሚባል አለ ው ያው ትምህርት የሚባል አለ ለዚህ ጀምሬ አቋርጬው ነበር ሁሌ አሁን ይቆጨኛ ልሱ በማቋረጤ ምናልባት በዛም በዛም፣ ሁሌ አስባለሁ ብቀጥለው ብቀጥለው እላለሁ። በዛም ሊሆን ይችላል አይ ምናልባት እንግዲህ ከዛ ጋር የሚያያዝ መሆን ያለመሆኑ አንተ የምታውቀው ግን ቦርሳ ዋሌት ሀቅ ነው፣ እውነት ነው። የአንተ የሆነ ነገር ሚስጥርህ ነው። በጓደኛ ይመሰላል፣ በጓደኛ በፍቅረኛም ይመሰላል። ያንተ የሆነ ነገር ሚስትህ ናታ። ልጅ አለ ውስጡ። ገንዘብ ተወስዶብሀል፣ ከዋሌት ውስጥ ገንዘብ ተወስዶብሀል። ተወስዶ ነበር ግን መለሰው እግዚአብሔር፣ እንኳን መለሰልህ እና ሚስትም በሌላ አተረጓጎን ዋሌት ማለት ሚስት ናት፣ ሀቅ ናት፣ የኔ ብለህ የምታስባት ነች እና ውስጡ ደግሞ ገንዘቡ ደግሞ የእሷ ልጆች ወይም ከእሷ ያገኛቸው ልጆች ናቸው። ያ ማለት እንግዲህ በተዘዋዋሪ መንገድ አንተ ሳታውቅ በየዋህነት እግዚአብሔር ከመናፍስት እጅ ነጥቆ የመለሰልህ የሆነ ሰላም አለ ተጣልታችሁም ከነበረ በሁለታችሁ መካከል አለመግባባትም ተፈጥሮ ከነበረ ያ ነው እንግዲህ የተመለሰው። እሺ፣ እግዚአብሔር ይመስገን። ደህና፣ ሁሉም ደህና ነው። ሆን ትንቅ እስካሁን። እሺ፣ ይህን ለነበረ የጠየቃችሁን በጣም እናመሰግናለን። መመር ጨርሰች ነው አንቺ ስራ የደሰብኛ በጣም በጣም ነው። አመሰግናለን። ለወደፊቱም ቼክ ማድረግ አለባችሁ ህልሙን። ህልም ብዙ ጊዜ ሲታይ ያለፈ ነገር ሳይሆን ከፊት ያለውን ነገር ነው የሚያሳየው። ህልም ብዙ ጊዜ የሚጠቅመው ህልም፣ በነገራችን ላይ ህልም ማንኛውም ሰው ማለም ይችላል። ራእይና መገለጥ የሚባሉትን ነገሮች ናቸው እንትን የሚጠይቁት እንጂ ህልም ሁሉም ሰው ያልማል። ግን እግዚአብሔር አንጸልይ ስንለው አንሰግድም ስንለው ሃይማኖት ስርዓቶችን አንፈጽም ነው። ግን ሲወደን እነቺ ነፍስ መዳን አለባት እስቲ አንድ ምልክት ልስጣት ብሎ ሲል በጠባቂ መላካችን በኩል አድርጎ አንዳንድ ነገሮችን ያሳየናልና፣ ጥቆማ ነው ህልም። ለወደፊቱ ሊመጣብህ ያለን ነገር ስለሆነ ምናልባት ለወደፊቱ በጓደኞችህም እድልህን ልትከዳ ወይ ይችላል ለወደፊቱም ከሚስት ጋር የማትገባቡበት ሀሳብ፣ በዘመድም በጎረቤትም በቤተሰብም የሚመጣባችሁ ጸብ ሊኖር ስለሚችል ተግባብታችሁ ተስማምታችሁ ልጆቻችሁ ድረስ እስከ መበተን የሚያደርስ ማለት ነው። አንተና ሚስት ተጣልታችሁ ልጆቻችሁ እስከመበተን የሚያደርስ ከባድ ችግር ውስጥ ልትገቡ የሚችሉበት ሊመጣ ስለሚችል ምናልባት ይሄ ጉዳይ ይሆናል ብላችሁ ንቁበት ማለት ነው። ያው ልክ ነው። በወረቀቷ ምክንያት መሻ ወረቀቷ እንትን ሆኗል። እስካሁን ምንም መልስ አሰጧትም። ለዛም ለዛም ሊሆን ይችላል። ለዛ ሊሆን ይችላል። እናመሰግናለን መምህር፣ በጣም እናመሰግናለን። እግዚአብሔር ያክበርልን።